አብርሽዬ፣ ማለት ነው ጋይስ። አብርሽ እኔኮ ትላንትና ብያቸዋል፣ ለይቶለታል። የሩታ ፎንቃ እንዳዲስ አገረሽበት ብያቸዋል። ትላንትና እኮ አለ ምክንያት አይደለም ጋይስ፣ አለ ምክንያት አይደለም። ልብሱን በአደባባይ ማለት ነው የሕፃንን ልብስ አስጦ የመጣልን ጋይስ። ዛሬ ደግሞ አንድ ጡጦ አላመጣ። አንተ አታፍርም? አንድ ጡጦ ስትመጣ ማለት ነው እኔማ

ፎንቃ ገብቶለት እንደ አዲስ ብያችኋል እኮ እንደ በቀደሙ ማለት ነው። ማነው እንዳልክ ላይ ሄሉ ማለት ነው እያለቀሰ አይደለ። እንደ አዲስ በቃ ምን ልበላችሁ አብረሽዬ፣ ፎንቃ ደብ እናደርጓታል። እንዴት እንደሚያያታቻል ሩተን እንዴት እንደሚያያት ሩታ እንግዲህ እኮ አውቀሽ ነው። ሩታ የተወጃለሽ እኮ አውቀሽ ነው ወስነሻል። ወደ ዋላ ተመለሽ ስለተባልሽ ነው። አሁን ተበለካሽ ፈርተሽ ነው እንዴ? እናቃለን። እንደዚህ እኮ ያስታውቃል። ካልፈለግሽ ተብሎ ምን ታገኛለሽ እንዴ? ክወርሽ ነው ግን። ውዶች እንዴት ናችሁ ግን? ደና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንዴ አጫጫውባችሁ አይደል? ይሄኔ ውዶች ይቅርታ። በነገራችን ለሰው የበዛ ሲመጣ ማለት ነው ግን ሰብስክራይብ ይበዛ ሲመጣ ማርያም እ ስርዓት ማውራት አለብኝ። ለነገሩ ስርዓት ሽ ማውራድ ላይ ቀልዳለ ወይ? ኦኬ ኤኒዌይስ፣ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማረጋቸው እንዳተረሱ። የእኔ ውዶች ላይክ እና ሰብስክራይብ የምታደረጉልኝ ከልብ ከልብ አመሰግናለሁ። እግዚአብሔርን እግዚአብሔር ያክብራችሁ የኔ ውዶች ማለት ነው። በቅንነት ላይክ፣ ሰብስክራይብ ያደረጋችሁኝ እግዚአብሔርን አመሰግናለሁ። እንግዲህ በነሩታና በነ አብርሽ መጥቻለሁ። እውነት ለመናገር ትላንትና ዛሬ ደስተኛ ነኝ በሁለቱ። እውነቱ ስነግራችሁ ሩታ ያው ታበዛለች፣ አንዳንድ ቃላቶችን ጣል ታረጋለች። ይሄ ደግሞ ለወንድ ልጅ ጥሩ አይደለም። ሩታዬ ማለት ነው። ሞራል የሚባል ነገር አለ። ይህን ቆንጆ ተማርሽ አይደለሽ እንዴ? ነገሩ ኦኬ። ምንም ባላይ ለማቡን ና ጠያቡን ሩታ አልመካትም። አሁን ያሳዝነች መጣች። ውደች ማርያምን፣ የምሬ ነው እና ያው ከብዳ ከብዳር ጋይስ አርጋ ይስና መልላችሁ ፈልጌ ነው። እንግዲህ አብረሽ ለይቶለታል። አድስ ገና ጅንጅ ጅንጀና ላይ ኮኖ ጋይስ፣ አብረሽ ገና ጅንጀና ላይ ነው። ለምን መሰላችሁ? አድስ ያው መጀንጀና አለበት። ሩታ አንደኛ ልባ ደምድሟልና ስለዚህ ምን ማድረግ አለበት? በቃ አሁን ጥሩ ላይ ነክ መሰለኝ። ዛሬ ተመዝገን ከኤርሜላ ጋር አልመጣም ዛሬ ጁማኑ አልመጣም። እና ነገሮቹ ማስተካከል ከፈለ ከኤርሜላ መራቅ ነው አራት ነጥብ። ከዛ በኋላ ሩታ አው ሄሊ ተመልሷል ብላ ስትመጣለች ማለት ነው፣ እና በግድ ልጁ ታሪኮ ጭምቅ ያርጋት እና ጭራሽ ምን አለ ጋይዝ፣ በቀደም በቲክቶክ እኮ ውሸቷ ነው ኡርጉሳ ትመስለኝም። ውሸቷ ነው ኡርጉሳ የመሰለችኝ አደለም። እኔ ራሱ የተጠራጠርኩ ነው። ወራ አልፏታል ምናምን እያለ ነበር። ዛሬ ጭራሽ ደገመ ማለት ነው። በዩቱብ የእኔም አንዳንዴ ይጠራጠራሉ ሩታ ያለ ነውና፣ እውነት እኮ ነው። እንቅስቃሴ አትጠነቀቀም ስትሄድ ምናምን በቃ ኖርማል። ምንም ማለት አንድ ሰው ዘጠኝ ወር ከገባ እኮ ጋይስ በጣም ለመነሳት፣ በርግጥ ያው ሁሉም ሰው ላይ ያል መሰለኝ፣ ገባችሁ ለመራመድ ይጨንቃል። ለምን እየወረደ ስለሚሄድ ማለት ነው ይጻልና፣ ሩታ ግን እንደዛ አይደለም። ፈታ ያለች ነውና፣ ይሄን ወይስ አብረሽዬ እንግዲህ ምንም አልተሳካለም። ምን የህፃን ልብስ ብታመጣ ጡጦ ብታመጣ ምንም ጡጦ ተወረወረ፣ ጭራሽ ማለት ነው። ግሩ ታየኮ እንዲ በፊት እኮ ትዬን ነበር እንዲ በፊት እኮ የስጦታ ትንሽ ትልቅ የለማላልሽንም እንዲ ምን ነው እኛ ስናቃለን። ይሄን ግን እንዴት ትወረውራለሽ? ኤንዌዝ፣ አብረሽም ምን ነው ቅያሬ እኮ ያስፈልጋል ወንድሜ። እንዴት ነው አንድ ጡጦ ይዘ የምትመጣ? ቅያሬ የሚባል ነገር አለ። ህፃን ልጅ ደግሞ በጣም ጥንቃቄ ያስፈልጋል። ገባችሁ አይደል? በየሰዓቱ ማጠብ አለባችሁ መቀያየር አለባችሁ፣ ብዙ ነገር። አንተ ጭራሽ እኮ ጋይስ በአቅሜ ያላለም አንተ መቶ አትገዛም እንኳን እንደደለም መቶ መቶ ሺህ ትገዛለ እንጂ። እንዴ፣ ምን አቅም ያስጠይቃል? አሁን ይሄ ጭራሽ አቅሜ ያለኝ ያለ። ና ኤኒዌስ ጋይስ ዛሬ እንዴት አያችሁ? ደስ ይላል። አብረሽ በተለይ ደስ ይላል ሙዱ አሁን በዚህ ሰዓት እየተመለሰ ነው ደስ ይላል። እንደውም ማበረታታ ሩታ መቆጣት አለባችሁ ብዬ ነው ማስቡ። ለምን ሩታ እንደውም እውነት ከስርዓት የወጣች ነው። ገባችሁ አይደለ? ጥሩ አይደለም። ሩታ እንደዚ ያልነበረችም ጨዋናት። አንዳንድ ንግግሯ ጥሩ ነበር እና አሁን ደግሞ የአብርሽ ሞራል የነካች ነው እና አንዳንድ ነገር ጣል ያደረገች ነው። ይሄ ደግሞ ትክክል አይደለም ብላችሁ በኮሜንት መምከር ነው እንጂ እንደ በፊቱ ጀግና ጀግና ያላችሁ ሁለቱን አንድነት የምትፈልጉ ከሆነ ሩታን መቆጣት እንድትመለስ ማለት ነው። በርግጥ እኛ እናንተ ስላላችሁ አይደለም በርግጥ እናንተ እንደምትሉ ቢሆን በፊት ነበር የሚሆነው። ግን አንዳንዴ ትክክል ያልሆነን ነገር ብትወዱም የምትወዱ ሰው ነው መምከር ያለባችሁ ብዬ ነው ማሰብ፣ እንደኔ ማለት ነው። ገባችሁ አደለ? እንደዛ ነው ይላችኋለሁ። እንግዲህ አብርሸ ማለት እንደ አዲስ ፉንቃ ገብቶለታል። ትላንትና ልብሱ ሰቀለ፣ ዛሬ ደግሞ ጡቶ አንድ ጡቶ አንድ ጡቶ እንዴት ተሸጠለ? እንዴት ጡጡ። እና ሩታ ስትገፈትር ነበረ፣ ስትጃጃልም ነበረ። እሷ ወለዴ ነው እኮ ጋይስ። እና ሩታ እየጥሩ አይደለም፣ ንግግርሽ አስተካክኝ፣ ቆንጆ። እኔ ወድሻለሁኝ። በዚህ ሰዓት ጥሩ ላይ ናቸው። ከጭቅጭቅ እንደዚህ ፈታ ያላችሁ ብትመጡ ደስ ይለናል። እኛም በተለይ ለውዲንስ